ጣይ እንዲከፋሽ አልፈልግ ማለት ለምን ተናገርኩ፣ ይህ እንድጸጸት እንዳታረጊ። ለምን እንዳልነገረኝ አላሁ አለም አላውቅም። ቢያንስ ከአንቺ ጋር ትቀራረባላችሁ ምን ሆኗል ስልሽ አልነገረሽም። ግን የነገረሽ ነገር ካለ ማወቅ ያለብኝ ነገር ካለ ደስ ይለኛል። ማለት የራሱ የኔ ብትሆን ብሎ የሚያስበው ሰው አለው። ከዛ ይሄ ሰው ደግሞ ማለት እንደዚህ አሁን ድርግጥ አድርጊ የሚነግርሽ ይሄ የኔ ሀሳብ ነው እንዳልኩሽ። ከዛ አንቺ የተረዳሽ በል አንቺ የታየሽ እይታ ይሆናል። አንቺ ነሽ የምትወስኝው ማለት ግን አህሙ እንዲጎዳሽ አልፈቅድለትም። እውነት እኔ እያወቅኩ አህሙ እንዲጎዳሽ አልፈቅድለትም። ምን ልታደርገው? ፍቅር በጦርነት ፍቅር በውለታ ሆነ እንዴ ዘንድሮ? አልገባኝም። እና ደግሞ ነባ ምንድን ነው እንደዚህ ሁልጊዜ እንዳድስም ቢያደርገሽ፣ እህቴ ነሺ። ከእህትነት ውጭ ሌላ ስሜት የለኝም ለአንቺ ብልኩ በተደጋጋሚ ነግሮሻል አይደለም ገና ለገና በውለታ ሊታስሪው ነው ወይስ ፍቅር ነው? እልክ የያዘሽ አልገባኝም። በጣም ግራ እያጋባሽ ነው፣ እና አህሙንም እያሰደብሽ ነው። አስመሳይ አስመሳይ አስመሳይ የሚል ሰው በጣም ነፍ ነው። በቤትሽ አይተሽ ከሆነ ኮሜንት እና አህሙ እውነት አስመሳይ ነው? አስመሳይ ቢሆን ኖሮ እኮ አንቺን የማይወድሽን እሺ፣ እወድሻለሁ ብሎ ሊጫወትብሽ ይችላል። አስመሳይ የሚለውን ትርጉሙ በነገራችሁ ላይ ታውቁታላችሁ? መጀመሪያ ማወቅ ይጠይቃል፣ ሲቀጥል ፍቅር በውለታ አይታሰርም። ሴት ልጅ ደግሞ የሚወዳትን እንጂ የምትወደውን ማግባት አለባት ብዬ አላስብም። አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም ውደ ተከበሯችሁ የዩቱብ ቻናል ቤተሰቦቼ እንዴት ናችሁልኝ? እንዴት ከረማችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አለው። እንግዲህ ዛሬ ከስንት ጊዜ መጥፋት በኋላ ተመልሼ መጥቻለሁ ማለት ነው እና እንግዲህ ዛሬ የመጣሁት በነነባ በነአህሙ ብዙ ጊዜ ያው አልፎ አልፎ አንዳንድ ነገሮችን እያየ ነበረ። እነነባ ነአህሙ ነፈኪ እንዳጠቃላይ ያለው አስተያየትን የሚሰሩት ቪዲዮን ምናምን እያዩ ነበርና እንግዲህ እስኪ ወደ ፍትፈታው እንመለስና ና ሀሳብ አስተያየታችን እንስጥ በሚል እንግዲህ የመጥቻለሁ የራሴን አስተያየት ለመስጠት ማለት ነው። በተደጋጋሚ ነባ በጣም ነው የምትገርመኝ፣ እውነት ለመናገር የምታደርጋቸው ነገሮች ምንም ማለት አንደኛ የሴትነት ክብሯን የማይጠብቅ ነገር ወይም ደግሞ እሷን የማይገልጻትን ነገር ነው እያደረገች ያለችው እና ይች ልጅ ወዴት እየሄደች ነው እያልኩኝ በጣም በቃ ሳያት ማለት ነው በጣም ነው የምገረምባት እና እንግዲህ በሱ ላይ ሀሳብ እሰጣለሁ። በተለይ ደግሞ ዛሬ በሰሩት ቪዲዮ እንግዲህ አንዲት አዲስ ጓደኛ መታለች የአህሙ ጓደኛ ነኝ የምትል ማለት ነው። እኔ ግን ሳስበው የነባ ታላቅ እህት ነው የምትመስለኝ። ሁሉ ነገሯ፣ ንግግሯ፣ አለባበሷ፣ ምኗ ምኗ ብቻ እንደ አጠቃላይ ነባን ነው የምትመስለው እና ቆይ እህትማማቾች ናችሁ እኮ እህት እና እህት እኮ ብትሆኑ ችግር የለውም። ሚለኛ ሳውቃችሁን ብትፈምሱ ማለት ነው። ግን እኔ እንደዛ ነው እየተሰማኝ ያለው እንደው ሁሉ ነገራችሁ ተመሳሰለብኝ። ለማንኛውም ወደ ጉዳዩ ወደ አወራችሁበት ጉዳይ ስመጣ እንግዲህ ወይዘሮ ነባ እንግዲህ ለባልባልባል ባል ባል ብለሻል አደለ፣ ወይዘሮ እያልኩ ነው የምጠራሽ ከሁን በኋላ እና ማለት ነው ወይዘሮ ነባ ማለት ነው አህሙ በተደጋጋሚ ብዙ ጊዜ እንግዲህ አይታችሁታል። በየትኛውም አጋጣሚ እያንዳንዱ ቪዲዮ በሚሰራበት ማለት እሷ ለእሱ ያላትን ስሜት ከገለጸችለት በኋላ ካወቀ በኋላ በእያንዳንዱ ቪዲዮ ላይ እህቴ ወይንም ደግሞ ሌላ ነገር እንዳታስብ አይነት ነገር ነው በተደጋጋሚ የሚነግራት እና እንደ እህቴ እህቴ ምናምን የሚል ቃላቶችን የሚጠቀማል እና እህቴ ነችን ብሏል እና እሷ ደግሞ ሁልጊዜ እንደ አዲስ የሆነ ነገር በተፈጠረ ቁጥር እንደ አዲስ ያገረሽባታል መሰለ ያላቅም ያንን ነገር አምና መቀበል አልቻለችም። እና እንግዲህ ለአንቺ ምንም አይነት ስሜት የለኝም ከሚል ወንድ እንግዲህ እስካሁን ድረስ ተስፋ አልቆረጠችም። እርግጥ ተስፋ ስቁረጥ ወይንም ደግሞ እሱ ለእሷ አይሆናትም፣ አህሙ ለነባ አይሆናትም እያልኩኝ አደለም ግን ሴት ልጅ በዚህ ልክ እንደዚህ መሆን አለባት ብዬ አላስብም። ከኔ ተማሪ ከኔ ተማሪ እኔ አሁን ሳለቅ ሳይተሽኛል እንዳንቺ ኝኝኝኝ ብያለው ብዙ ጊዜ አላልኩም አላልኩም። ቪዲዮን ገብታችሁ ማየት ትችላላችሁ። በቃ እኔ የራሴ ምላት መውዳት ሴት አለች ጋላይ በኋላ ትውት ተርገል ሁሉን ነገር እርግፍ አድርጌ ማለት ነው እና እንደዛ አድርጌ እያልኩሻ አደለም። በቃ ችግር የለውም ኖርማል ነው ፍቅር በቀላል የሚተው ነገር አይደለም። ግን ደግሞ በዚህ ልክ ማንም ይ ማለት እንደዚህ የተለያየ ሰው እየመጣ ሰላሙ እንደዚህ ነው እንደዚ ነው እንደዚህ ቢያደርገሽ እንደዚህ ምናምን እንደዚ አድርገሽለታል። በኮሜንትም ብዙ ነገር እያየ ነው። ነባ ስንት ውለታ ውላለታለች፣ እንደዚ አድርጋለታለች፣ ፈኪያ በሄደች ጊዜ ከጎኑ ነበረች። በተደጋጋሚ ይሄ ቃል ነው የሚሰጠሽ እና ያንን አስተያየት ማየት አለብሽ ብዬ ወይም መቀበል አለብሽ ብዬ አላስብም። ምክንያቱም ፍቅር በውለታ አይገኝም። በቃ ያንን ነገር ማወቅ አለብሽ። ፍቅር በውለታ አይገኝም። ውለታ ውለታ ነው። በቃ ውለታ ሊመለስ ሁሉ ይችላል እኮ ሊመለስልሽ ሁሉ ይችላል ውለታሽ። ግን የሰው ልጅ ከምንም በላይ የዛ ያንን ሰው ምትውጁ ምታከብሪው ከሆነ ስሜቱን ልጠብቅለት ይገባል። ልታከብሪው ይገባል። እና ደግሞ ገና ልጅ ነሽ። በቃ ያን ያክል የመሰልሽ ወይንም ትልቅ ሴትዮ ጊዜ ያለፈብሽ ምናምን አይነት ልጅ አይደለሽም። ገና ታዳጊ ወጣት ነሽ አይደለ? ስለዚህ ተረጋጊ፣ ላንቺ ያለውን ፈጣሪ ይሰጥሻል። እንደገና ደግሞ ሴት ልጅ በነገራችን ላይ ልታውቁት የሚገባው ነገር ማለት ነው፣ በየትኛውም አጋጣሚ ማንም ሰው ትልቅም ትንሽም አዋቂም አላዋቂም የሆነ ሰው ብትጠይቁት ሴት ልጅ ማግባት ያለባት የሚወዳትን ነው ብሎ ነው መልስ የሚሰጧቸው። ለምን ሲባል ሴት ልጅ የሚወዳትን ካገባች ታውቃላችሁ፣ በትዳር ዙሪያ ትዳር ውስጥ ትዳር አለም ውስጥ ከገቡ በኋላ ብዙ ነገሮች ይፈጠራሉ። አለመግባባት ይፈጠራል፣ ግጭት ይፈጠራል፣ ምን ምን ብቻ በዛ መካከል ያ ወንድ እሷን ወዷት ወዷት አፍቅሯት የሚያገባ ከሆነ በምንም ተአምር ሊጎዳት አይችልም። ቢለያትም ወይ ደግሞ ምንም ነገር ቢፈጠር በስነስርዓት ነው የሚሸኛት፣ አይጎዳትም። ተግባባኝ። ግን እሷ እንደዚህ የሱሳ ወዳው አስጨንቀው፣ ወይ በሆነ ውለታ አስራው ብቻ በሆነ በሆነ አጋጣሚ እሱ ህይወት ውስጥ ገብታ ከሆነ ነገ ጠዋት የሆነ ነገር ነው ማለት ደስ የማይል ነገር ነው የሚፈጠረው በትዳር ህይወት ውስጥ ምናምን ነገር እና ያንን ነገርም ማሰብ አለብን ማለት ለሌላውም ትምህርት። ምናልባት እነሱ ብራንክ ሊሆን ይችላል እውነት ሊሆን ይችላል። ግን ይሄ ትምህርት ሆናችሁ ለማናችሁም ቢሆን ሴት ልጅ የሚወዳትና ነው መግባት ያለባት ወንድም ልጅ ደግሞ እንደዛው። ማነው የምትወደውን አይደለም፣ ወንድ ልጅ የምትወደውን ከገባ የሚፈጠረው ጥሩ ያልሆነ ነገር ነው። ሲሄስ ልጅ ግን የሚወዳት መግባት አለባት ብዬ ነው እንደራሴ ማስበው የማስበው። ከሁለቱም ፍቅር ቢኖር ግን ደስ ይላል። እሷም ወዳው እሱም ወዳት ወዷት ማለት ነው። ሌላው አንዳንድ ጊዜ እንደዚህ ቆመ ብዬ ምናምን ሳስብ ማለት ነው ነባ እልክም እየመሰለኝ ነው ምንድን ነው ማለት አሁን በተለይ በተለይ ፈኪና አህሙን ካስታረቅሻቸው በኋላ ራስሽ ነሽ ያስታረቅሻቸው። ማሻላ ደስ ይላል። ግን እልክ ነው ማለት ገና ለገና ነው ፍቅር ዋናት ፈኪ ትወስዳለች ነው ወይስ ምንድነው አልገባኝም። በነገራችን ላይ እውነት እውነት እናውራ ከተባለ አህሙ ፈኪን ይወዳታል። በጣም ነው የሚወዳት እንዲህ ማለት አለውል በግዱ ነው ከነባ ጋር ለራሱ ዋይታችሁ ከሆነ ዘና ብሎ ይሰራም። የሆነ ደስ ማለት አብዛኛው ቪዲዮ አይታችሁ ከሆነ ከይቅርታ ጋር ማለት ነው። ልንገራችሁ ልክ ልካችሁን ነው እውነቱ እውነቱን ማለት ነው ከነባ ጋር የሚሰራው ቪዲዮ ቃል አይደለ የይቅር አይነት በቃ ደስ እያለው አይደለም የሚሰራ። ከፈኪ ጋር ግን በደንብ ደህና አድርጎ ይሰራል ማለት ከፈኪ ጋር ማለት ይፈቀሩ ወይም ይወዳታል ያገባታል ምናምን እያልኩ አይደለም ግን፣ በምንም ተአምር ከእሷ ጋር ሆኖ ደስተኛ ሆኖ ነው የሚሰራው። ሰውም ዘንድ ደግሞ ተቀባይነት አላቸው፣ ደስ ይላል። በቃ ያኔ በቃ ላ ሚዳ ላይ እነሱ ማለት ነባም ትስራ ችግር የለውም፣ ይተባበሩ። ከአህመም ጋር ትስራ ኖርማል ነው። ግን ገና እንደ ገና ለገና ፈኪያን ይወዳታል፣ ያፈቅራታል፣ ይሄዳል ብለሽ ግን ቪዲዮም እንዳይሰራ ማለት አንቺ ላትሆኝ ትችያለሽ፣ ግን በዙሪያ አንቺን የሚያደንቁ ሰዎች ከፈኪያ ጋር እንዲሄድባቸው አይፈልጉም። በጣም ብዙ ማለት የአንች አድናቂ የሆኑ የአንች ወዳጆች የሆኑ ወይ ደግሞ ተገቢ አይደለም በቃ ተቀባይነት ካገኘ ስራ እስከሆነ ድረስ ፈኪያንም እኮ እህቴ ነች ብሏል። በእርግጥ ይወዳታል እንደነገርኳቸው እንደውም ካስታወሳቸው ሮመዳን ላይ የሆነ ግጥም ገጥሞላት ነበርና መጨረሻው ፓርት እንደውም ፈኪ የኔ ተጫዋች ወይ ምናምን እያለ መጨረሻው ፓርት ግን የወደደች ልቤ ላንቺ ፈክዬ ላንቺ ያድርግልሽ እያለ ነበረ። የግጥሙ መጨረሻ የዘጋው ለራሱ ማለት ነው። እና ያ ምንድን ነው ይህን ያክል እንደሚወዳት ነው። ከሄደ በቃ ፈጣሪ እኮ ወይም አላህ አህሙን ያንቺ ካለው የትም ቢሆን አይቀርም። ልታውቅ የሚገባው ነባ ማለት ነው። እና በዚህ ልክ በቃ ስነ ስርዓትሽን ይዘሽ ተከብረሽ አክብረሽ ማንንም ሰው ተጨዋውተሽ፣ አለቀ ስራሽን መስራት ትችላለሽ። ግን ሁልጊዜ ምንም እሱ በማያስብሽ ቦታ፣ ምንም ስሜት በሌለው ቦታ ላንቺ እንደዚ አይነት የፍቅር ስሜት በሌለው ወንድ ላይ ይህን ያክል መከታተል ይህን ያክል እሱ ላይ ትኩረት ማድረግ ልክ ነው ብዬ አላስብም። ሲቀጥል አህሙን ብዙዎቻችሁ አስመሳይ ነው አስመሳይ ነው። አስመሳይ ምንድነው? አስመሳይ አስመሳይ መጀመሪያ ትርጉሙን ታውቁታላችሁ። አስመሳይ ቢሆን ኖሮ አህሙ እናንተ ያላችሁትን ኦኬ ምናምን ብሎ እኔ ምን አገባኝ ብሎ እኮ ነባን እንትን ይላት ነበረ በቃ እሺ ወድሻለሁ አፍቅርሻለሁ ብሎ ማለት እንደፈለገ ማድረግ ይችላል ወንድ ልጅ ነው የሚጎዳው ማነው ነባ ናት ግን ነባ እንድትጎዳ አይፈልግም አስመሳይ ስላልሆነ ማስመሰል ስላልፈለገ የውሸቱን ውሸትን እውነት አድርጎ መናገር ወይም ደግሞ መተግበር ወይም መኖር ነው አስመሳይነት ያንን ነው ማወቅ ያለባቸው እና አህሙ ደግሞ ያንን ነገር አላደረገውም። አስመሳይ ሊባል የሚችለው አህሙ ነባን የውሸቱን እወድሻለው አፈቅርሻለው ብሎ ግዜውን ቢያቃጥልበት ሴትነቷን ቢጠቀምበት ምናምን ምን ምን የሆነ የሆነ ነገር ቢፈጠር ኖሮ ነበር። ግን እሱ እንደዛ አላደረገም። ስለዚህ አስመሳይ የሚባለው እንደዚ አይነት ወንድ እንጂ እንደ አህሙ አይነት አይደለም። አህሙ እጅግ ሲበዛ ማለት ነው የምን በጣም የዋ ሚስኪን ልጅ ነው። እና በዚህ ልክ በእርግጥ ወደሽ ከተደፋሽ ቢረግጥም አይክፋሽ ነው። ጥፋት ሊኖርበት ይችላል። መጀመሪያ አካባቢያው ለነባ ፊት ሰጥቷታል ምናምን ነገር ምናምን፣ ያ ነገር ጥፋት ሊሆን ይችላል። ግን ይህን ያክል እሷ እንድትጓዝ ወይም ደግሞ የእሱ ነው ጥፋቶ ተብሎ እሱን እመን ማለት ደግሞ ልክ አይደለም። ተግባባን። ስለዚህ ያንን ነገር አስቡበት ነው። እንዳጠቃላይ ለሌላቸው የምችለው ወደ ቤተሰቦች ከጠፋ ይቅርታ፣ እንደ ሀሳብ እንደ አስተያየት ነው። እና አዲሱ ጓደኛው ደግሞ እኔ አህሙ አንቺን እኔ እያወቅኩ አንቺን ቢጎዳሽ አህሙ ሰው የሚጎዳ አይነት ልጅ አይደለም። እውነት ለመናገር በጣም ይዋ ሚስኪን ልጅ ነው። በቃላ የሚጎዳው እና የሚጠቅመው እንኳ የሚያውቅ አይነት ልጅ አይመስለኝም ሳስበው። እና ወደ ቤተሰቦች ለማንኛውም ወዳቸዋለሁ ባይ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።